መልካም እንግዲህ የተወደዳችሁ የቲክቶክ ቤተሰቦች፣ ታምረ ማርያም የእመቤታችንን ተአምር የሚንቁ የወልድ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋራም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተረገሙ፣ የተለዩ ናቸው። እኛም አባ ሚካኤል አባ ገብርኤል በምንባል በቃላችን ስልጣን ፈጽመው የተወገዙ የተረገሙ፣ የተለዩ ናቸው እኛም የእነርሱን ሥልጣን ይዘናልና ብለው የሚለውን ተመልከቱት። እንግዲህ ድንግል ማርያምን ታምሯ ይሄ ቁስለ ስጋ ቁስለ ነፍስ በተለይ እንዲታምራ አደረገች። የታመመውን ፈወሰች። በመከራ በጭንቅ ውስጥ ያሉትን በታምራት ተገልጣ አወጣቻቸው። በህልም በራይ ተገልጣ ከመከራ ስጋ ከመከራ ነፍስ አወጣች እገሌን እገሊትን ሲባል ይደንቃቸዋል። እና እነዚህ ሰዎች ለምንድን ነው የእመቤታችን ይሄ ታምር ከባድ ነገር የሚመስላቸው ካላችሁኝ፣ አዎ ለምንድን ነው ታምረ ማርያም በመቅድሞ የእመቤታችንን ታምር የምንቁ የወልደ እግዚአብሔርን ሰው መሆን፣ ወልደ እግዚአብሔር ሕያው የአብ ልጅ ሕያው በቃሉ ዓለምን የፈጠረ ፈጣሪ፣ ዓለማት የፍጥረታት ገዢ፣ የነገስታት ንጉስ፣ የጌቶች ጌታ አሀዜ አለም በእራሁ የተባለ በእጁ አለምን የያዘ ፈጣሪ ከድንግል ማርያም በድንግል ማርያም ባሕሪ እንደተወለደ የተወለደው ፍጹም አምላክ ፍጹም ሰው መሆኑን ባለማወቃቸው ነው፣ ባለማወቃቸው ነው። ያንማ ቢያምኑ ኖሮ ጠብቆ ስለ ስጋ መፈወስ በችግር በጭንቅ ያሉትን ሰዎች ማውጣት ለእመቤታችን የሚደንቅ አይደለም። አምላክን ከመውለድ በላይ የሚደንቅ ነገር ስለሌለ። ነገር ግን ያን ባለማወቃቸው የወለደችው አምላክ መሆኑን በትክክል ባለመረዳታቸው የእሷም ክብር ሊገባቸው አልቻለም። ስለዚህ ነው መቅድመ ታምረ ማርያም የእመቤታችንን ታምር የሚንቁ የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው ከክርስቶስ ወገኖች ከምእመናን ጋራም አይቆጠሩም የሚለው እንግዲህ፣ በኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል ትጸንሳለች ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የሚለው ቃል እንዴት እንደተፈጸመ በማቴዎስ ወንጌል ላይ እንደዚህ ይለናል። ማቴዎስ ወንጌል ተመልከቱ፣ ምዕራፍ 1 ከቁጥር 18 ጀምሮ ላንብብላችሁ። ማቴዎስ ወንጌል ምዕራፍ 1 ቁጥር 18 የጌታችን የኢየሱስ ክርስቶስ ልደትን እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ግን ጻድቅ ነበረና ሊገልጣት አልወደደም። እንግዲህ ያው ከላይ ጀምሮ አንብቡት ሙሉን እና ሊገልጣት አልወደድም በስውር ሊተዋት አሰበ እርሱ ግን ይህን ሲያስብ እነሆ የእግዚአብሔር መልአክ በህልም ታየው እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ልጅም ትወልዳለች፣ እርሱም ህዝቡን ከኃጢአታቸው ያድናቸዋልና ከኃጢአታቸው የሚያድናቸው አምላክ ስለሆነ መሆኑን ማወቅ ያስፈልጋል። ምክንያቱም ከኃጢአት የሚያድን አምላክ ብቻ ስለሆነ ማለት ነው። እርሱም ህዝቡን ከኃጢአታቸው ያድናቸዋል፣ ስሙንም እየሱስ ትለዋ አለ። ይህም ሁሉ የሆነ ከእግዚአብሔር ዘንድ በነቢይ የተነገረው ይፈጸም ዘንድ ነው። እንዲህ ሲል ይሄ የሆነው ከእግዚአብሔር ዘንድ በነቢይ የተነገረው ነቢዩ ኢሳያስ በእግዚአብሔር ከእግዚአብሔር ተነግሮት ምን ብሎ ነበረ? ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይባላል የሚለው እንዲፈጸም ነው አለና እንዲህ ሲል በነቢይ ከእግዚአብሔር ዘንድ የተነገረው ይፈጸም ዘንድ ነው አለና ምን ይላል? እዚሁ ማቴዎስ ወንጌል ምዕራፍ አንድ ቁጥር 23 ት ላይ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። እዚህ ደግሞ ትርጓሜውን አመጣው ማለት ነው። ትርጓሚ ትርጓሜውን አመጣው ኮታ አደረገው። ነቢዩ ኢሳያስ በምዕራፍ 7 ቁጥር 14 ላይ የተናገረውን ዳ ወንጌላዊው ማቴዎስ ደግሞ በኮቴሽን አመጣና ከእግዚአብሔር ዘንድ በነቢይ እንዲህ ተብሎ ትንቢት የተነገረለት ይፈጸም ዘንድ ነው። በመንፈስ ቅዱስ ነው የጸነሰችው እጮኛህን ማርያምን ለመውሰድ አትፍራ፣ ይዛት ውጣ ብሎ ይነግረውና ይሄ የሆነው በዚህ ምክንያት ነው። በነቢይ ከእግዚአብሔር ዘንድ እንዲህ ተብሎ ተነግሮ ነበር፣ እንዴት ድንግል ትፀንሳለች ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል፣ ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው ይላል። ዮሴፍም ከእንቅልፉ ተነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ፣ እጮኛውን ማርያምን ወሰዳት፣ የባህር ልጇንም እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው ይላል። ተመልከቱ። ስለዚህ እንደምታነቡት እዚህ ጋ ህዝቡን ከኃጢአት ያድናቸዋል ይላል። ህዝቡን ከኃጢአት ያድናቸዋል። ህዝቡን ከኃጢአት የሚያድናቸው በመንፈስ ቅዱስ የሆነ ጽንሰት ነው። ነቢዩ ኢሳይያስ በምዕራፍ ሰባት ቁጥር አስራ አራት የተናገረው ነው እና ስለዚህ ይሄ አሁን መፈጸሙ ነው ብሎ ያቺ ድንግል ትጸንሳለች ተብሎ የተነገረላት ድንግል ማርያም መሆኗ አሁን ዮሴፍ በእጮኝነት እንዲጠብቃት በጠባቂነት ሊገናኙ ሳይሆን ለጠባቂነት በእጮኝነት የተሰጠችው እርሷ ድንግል ማርያም ህዝቡን ከኃጢአት የሚያድናቸውን የምትወልደው እሷ እንደሆነች የተጸነሰውን በመንፈስ ቅዱስ እንደሆነ በድንግልና እንደጸነሰችው ሊጨነቅ እንደማይገባ ይዟት ሊወጣ እንደሚገባ ነገረው ማለት ነው። ስለዚህ ድንግል ማርያም የወለደችው ህዝቡን ከኃጢአት የሚያድናቸው ነው። ህዝቡን ከኃጢአት የሚያድናቸው ደግሞ አምላክ እንጂ ሰው አይደለም። አምላክ ስለመሆኑ እንደዚህ ይላል እንደዚህ ይላል ደግሞ የት አለ መሰላችሁ? በኢሳይያስ በዚሁ በትንቢተ ኢሳይ ቅድም ኢሳይያስ ሰባት ቁጥር አስራ አራት የነገርኋቸው አሁን ደግሞ ትንቢተ ኢሳይያስ ምዕራፍ ዘጠኝ ቁጥር ስድስት ደግሞ እንደዚህ ይላል ምዕራፍ ዘጠኝ ቁጥር ስድስት ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ ኃያል አምላክ አምላክ እንግዲህ፣ ቅዱስ ዳዊት በመዝሙር 17 እንደተናገረ ከእግዚአብሔር በቀር አምላክ ማን ነው? ከአምላክስ በቀር እግዚአብሔር ማን ነው? ብሎ እንደተናገረ ይሄ ሕፃን ተወልዶልናል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል። ሕፃን ተወልደነ ወልድ ተውበለነ የሚባለው ይሄ የተሰጠን የተወለደልን የተሰጠን ልጅ የተወለደልን ሕፃን ድንቅ መካር ኃያል ነው፣ የዘላለም አባት ነው፣ የሰላም አለቃ ነው ብሎ ይናገራል ማለት ነው። ስለዚህ የእመቤታችንን ታምር የሚንቁ የወልድ እግዚአብሔርን ሰው መሆን ከማመን የወጡ ናቸው ከክርስቶስ ወገኖች ከምዕመናን ጋራም አይቆጠሩም የሚለው ታምረ ማርያም በመቅድሙ ለዚህ ነው። የእመቤታችን ታምር ይሄ እገሌን ከውሃ ጥም አዳነችው፣ እገሌን ከቁስለ ሥጋ አዳነችው፣ እገሌን አማልዳ ኢቭን እንደው ስላሴን እንኳን ክዶ ቅዱሳንን ክዶ ድንግል ማርያምን ግን የጉዞ ምርኩዜ ናት እሷን አልክድም ብሎ በመሞቱ ስላሴን እንኳን የካደው ነፍሱን ከስጋው አገናኝተህ ስጠኝና፣ ልጄ መልካም ስራ ሰርቶ ይግባ እንዲህ እንዳመፀ ስላሴን ክዶ መንግስተ ሰማያት ይግባ፣ አይደለም ነገር ግን መልስልኝ ነፍሱን ከስጋ አዋህደህና ወደ ምድር ተመልሶ መልካም ስራ ሰርቶ ንሳ ገብቶ ይሞት ብላ ለዛ እንዳበቃሽ ታምረ ማርያም ይናገር። ይሄ የሚደንቃቸው ለምንድን ነው ካላችሁኝ፣ ድንግል ማርያም የወለደችው አምላክ መሆኑን በትክክል ስላወቁ ነው። ስላላወቁ ነው። አምላክ እንደሆነ ወልደ አምላክ እንደሆነ በብዙ መልኩ ኢየሱስ ክርስቶስ አምላክ መሆኑን እናያለን። በሉቃስ ወንጌል ላይም የሚገልጸው ይሄን ነው። በነገራችን ላይ ሉቃስ ወንጌል ቅዱስ ገብርኤል ከመቤታችን ጋር ሲነጋገር የሚገልጸው ስለ አምላክነቱ ነው። ስሙ የእግዚአብሔር ልጅ ይባላል። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ቅዱሱ የእግዚአብሔር ልጅ አምላክ ወልደ አምላክ ይባላል ብሎ ነው ያላት። ቅዱስ ገብርኤል ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ወንድ ሳላውቅ እንዴት ይሆንልኛል? ስትለው ለእግዚአብሔር የሚሳነው ነገር ስለሌለ በግብረ መንፈስ ቅዱስ ነው የምትጸንሽው። ወንድ አውቀሽ አይደለም፣ በድንግልና ነው የምትጸንሽው። የምትጸንሽው ደግሞ የእግዚአብሔር አብ የባህሪ ልጁን በስጋሽ፣ ከስጋሽ ስጋ፣ ነፍስ ከነፍስሽ ነፍስ ነስቶ በአንቺ ባህሪ ነው የሚወለደው ነው ያላት።